አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? አጀማ ሰላም ናችሁ? በእያላችሁበት አላህ ይጠብቃችሁ። ዛሬ የመጣሁት ሶስት አራት ጥያቄዎችን መልስ ለመስጠት ነው። ጥያቄው ምንድነው? አንደኛው ስራው ምንድነው? በውስጥ እኔ ስራ የምፈልጉ ብዬ ፖስት አድርጌ ለዛ ለፖስቱ ብዙ ጥያቄዎች መጥተዋል። እያንዳንዱ ሰው መልስ ሰጥቼ መጨረስ አልቻልኩም ጠቅለል ባለ ሁኔታ በቪዲዮ መጥቼ መልስ ልስጥ በሚል ሁኔታ ነው ማለት ነው ብቅ ያልኩት። አንደኛው ጥያቄ ምንድን ነው ስራው ምንድን ነው የሚል ነው። ስራው የኦንላይን ስራ ነው። በስልክ በቤታችን ሆነን ወይም ደግሞ ሌላን ተጓዳይ ስራን እየሰራን በስልካችን ብቻ መስራት የምንችለው አይነት ስራ ነው ማለት ነው። ስራው ምንድን ነው ለሚሉ የተለያዩ እቃዎችን መሸጥ ነው እቃዎችን መሸጥ ነው። ለምሳሌ ሙንተጆችን ማለት ነው። ክሬሞችን፣ ለጸጉር እንክብካቤ፣ ለቆዳ እንክብካቤ እንዲሁም ሽቱ፣ እንደዛ አይነት ነገሮችን መሸጥ ነው። እንዴት ነው የምንሸጠው? በምን አይነት መልኩ ነው? ካላህ ጋር የሚያጋጭ ነገር አለው ወይ? ከሃይማኖት ጋር ችግር ይፈጥራሉ ለሚለው ከሃይማኖት ጋር ምንም የሚፈጥረው ችግር የለም። የሆነ ድርጅት ነው፣ ሙንተጆችን ያመርታል። ያመረታቸው ምርቶች በእኛ መንገድ መሸጥ ይፈልጋል እኛ ደግሞ የሚመቸንን መንገድ ተጠቅመን የሚመቸንን ሁኔታ ተጠቅመን ደንበኛ ማምጣት ነው። እኛ ስራ ማለት ነው ደንበኛ አምጥተን ደንበኛ አምጥተን በገዛው ቃልክ እኛ ተቆራጭ ይታሰብልናል ማለት ነው ሂሳቡ የሚቆ ስራው ባጭሩ ደንበኛ ማምጣት ነው። ገዥና ሻጭን ማገናኘት ማለት ነው። ያንን ገዥ ከየት ነው የምናመጣው ለሚለው ደግሞ እናንተ በሚመቻችሁ መልኩ በምትፈልጉበት መንገድ የምትሄዱበት መንገድ እናንተን ሰው ያመጣልኛል ብላችሁ የምታምኑበትን መንገድ ምረጡ ማለት ነው። ለምሳሌ እኛ በሻዎች ቴሌግራም እና ኢሙ በአብዛኛው ተጠቃሚዎች ነን። እዛ ላይ ብዙ ሰውን ማግኘት እችላለሁኝ ብላችሁ ታሰባችሁ እዛ ላይ ለቃችሁ በዛ መንገድ መስራት ይቻላል። አይ እኔስ ወደ ቲክቶክ፣ ኢንስታግራም ወደዛ ሄዳለሁ ከተባለ ደግሞ ወደዛ መሄድ ይቻላል ማለት ነው። እናንተም በሚመቻችሁ መልኩ ቡናን ጠጣ። የአረቦቹ ጋህዋ ነው የአበሻ ቡና አይደለም። ለማንኛውም ስራው በዚህ ሁኔታ ነው የሚሰራ። ሲቀጥል ሁለተኛው ጥያቄ ደግሞ ምንድነው? ስራ ደሞዛችን እንዴት ነው የሚደርሰን? የሆነ ነቃ ኦኬ፣ ደንበኛ አገኘን፣ አመጣን ያ ዕቃ ተሸጠ፣ ደመወዛችን እንዴት ነው የሚደርሰን ለሚለው ሂሳብ ላላችሁ ሰዎች በቶሎ በፍጥነት ሂሳባችሁ ወደ ሂሳባችሁ ይገባላችኋል ማለት ነው። ወደ አካውንታችሁ እንዲገባ ይደረጋል። እንዲሁም ደግሞ የሰራችኋት ትንንሽ ከሆነች በካርድ መልኩ ላኩሊ ብትሉ በካርድ መልኩ ይልካሉ። እንዲሁም ደግሞ አይ ስራ ቦታ ድረስ ላኩሊ ቢባልም ደግሞ እንደዛ ይልካሉ። ግን ህግ አለው። ህጉ ምንድን ነው? ለመስደቅያ ማለት ነው። እውነትን ለማስተላለፍ እንዲሁም ደግሞ ሽኩክን ለማራቅ እቃውን የምትሸጡትን እቃ ራሳችሁ ገዝታችሁ መጀረብ ሳትጀርቡ አትሽጡ። ውጤታማ ለመሆን ትክክለኛ ነገር መያዝ አስፈላጊ ነው ማለት ነው። ትክክለኛ ነገርን ደሞ መያዝ የሚቻለው ራሳችን ስንሞክረው ነው። ሞንተጁ የሆነን ነገር ራሳችን ስንሞክረው ነው። እና ደግሞ አንድ የሚመይዘው ነገር ከሌሎች ድርጅቶች ለየት የሚያደርገው እንዲመረጥ የሚያደርገው ነገር ምንድን ነው? እቃውን የተገዛውን እቃ ገዝታችሁ አምጥታችሁ አይ አልተመቸኝም ብትሉ ብራችሁን መልሰው እቃውን ይረከባሉ ማለት ነው። እቃው ሲሸጥ ደግሞ የራሳቸው ሹፌሮች ናቸው፣ የማድረሻ የሹፌር አይከፈልም። በራሳቸው ሹፌር ነው የሚደርሰው። እኛ የሹፌር አይቆረጥብንም ማለት ነው። እና ደግሞ ከሽጠን ለሆኑ የሆኑ ደንበኞች አምጥተን ሽጠንላቸው ያን የሸጥንላቸውን እቃ ኦኬ፣ ተገዛዙ ሎኬሽን ተቀያየሩ እቃው ሄደላቸው። አይ ቢክዱኝስ ገብቷቸዋል፣ ያን ዕቃ የሸጥኩኝ በየት ነው የማገኛቸው አቅም ቢሉ እንደዛ መካድ የሚባል ነገር የለም። ግሩፕ ላይ ማለት ነው። ድርጅታቸው መስደቅያን እውነትን ይዘው ብቻ እና ብቻ ነው የሚንቀሳቀሱት። የሆነ እቃ አይ ይሄን ነገር እኮ ከእናንተ ወስደን ነበር። ሆኖ ግን ከእናንተ የወሰድነው ይሄ እቃ ለምሳሌ ሽቱ ቢሆን ማለት ነው የገዛ ነው። ሽቱ ሽታው አይጣፍጥም። አዎ መብታችሁ ነው። የሆነ የገዛ ሰው ደንበኞቻችሁም እንደዛው ለእናንተ ብቻ አይደለም። ደንበኞችም እንደዛው የሆነ እቃ ገዝተው ይሄ ቃ ለምንድን አልተመቸኝም ቢሉ ሙሉ ብራቸው ተመላሽ ይሆንላቸዋል። እንዲሁም ደግሞ እቃውን ሄደው ይቀበላሉ ማለት ነው እውነትን ብቻ እውነት በዚህ በገባኤ ላይ በዚህ ድርጅት ውስጥ እውነትን ብቻ እና ብቻ ነው ተይዞ የሚመራመድ አለው። እና ደግሞ ስራው ለኛ ስራው ሳውዲ አረቢያ ጅዳ ላይ ብቻ እና ብቻ ነው የሚሸጠው የሚለወጠው ማለት ነው እንሻአላህ ወደፊት ደግሞ ሰፋ ወደ አለ ሀገር ያስተላልፉናል ብዬ ተስፋ አደርጋለሁ። ሲቀጥል ደግሞ ግሩፕ ኢሞ ላይ ፖስት ባደረኩት መሰለት መሰረት ብዙ እህቶች ብዙ ወንድሞች የጠየቁኝ ጥያቄ ይህ ስራ ሀራም ነው ሐላል ነው የሚል ነው። አልሐምዱሊላህ ስራው ከሃይማኖት ጋር የሚያገናኝ የሚያጋጭ ነገር ምንም ነገር የለውም። ከሃይማኖት ጋር የሚያጋጭ ነገር የለም። አንደኛ እንትን የሚተመረቱት እቃዎች የተመረቱት ሙንተጆች ከአልሆነ ቦታ የመጡ አይደሉም። ጎጆ አይደሉም። ጠቃሚ ናቸው። የተጀረቡ ናቸው። ሲቀጥል ደግሞ ሁለተኛ ደግሞ እንደ ሪባ ነክ ነገርም የለውም። ትሸጫለሽ። ያሻሻት ሽውን ያገናኘሽበትን ብቻ ታገኛለሽ። የቱን ያህል ብር ሊያሰራ ይችላል? የሚለው ደግሞ እውነት ለመናገር በጣም በርካታ ብር የሚሰሩ አሉ። በየቀኑ በጣም ትንሽ ብር የሚሰሩም አሉ። ማለት ሁሉም የተራመደውን ያህል የሄደውን ያህል ነው። ክፍያው በስራ ልክ፣ በስራችሁ ልክ ስለሆነ ማለት ነው። እውነት ለመናገር በደንብ ጠንክሮ ለሰራ ሰው የለውጥ በር ነው ብዬ ነው የማምነው። እንዲሁም ደግሞ ሾፌሮች ይቀጥራሉ። የብላችሁ በውስጥ ይጠይቃችሁኝ። ሾፌሮችን ይቀጥራሉ፣ ግን የራሳቸው የሆነ ህግ መስፈርት ይኖራቸዋል። ያንን ስራ በጀመራችሁበት ሰዓት ጠይቃችሁ ከድርጅቱ ሰፊ ማብራሪያ ይሰጧችኋል ማለት ነው። ሾፌር ይፈልጋሉ የተባለው ግን መጀመሪያ እዚህ ግሩፕ ላይ ያላችሁ ከአዲስ ወር ነው የሚጀምረው ስራው። ኮርሱን ወስዳችሁ ትምህርት ቪዲዮዎች ኢንሻአላህ ይለቀቃሉ። ቪዲዮዎቹን አዳምጣችሁ በዛ በቪዲዮ መሰረት ስራውን ለመስራት መሞከርና ለለውጥ ራሳችንን ዝግጁ ማድረግ ወደፊትም ደግሞ ኢንሻአላህ እንለወጣለን። እጅ በእጅ ተያይዘን ወደ ላይ እናድጋለን። ባረክላሁ ፊኩም አብሽሩ። አላህ ይጠብቃችሁ ቡና እየጠጣችሁ